ሰላም ጥሬ ስትልን አርማ ተመልካቾቻችን ህዳር 19 2018 ዓ.ም እለታዊ መረጃዎችና ዘገባዎች እየመጣቻለሁ መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው ባክሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። በዚህ ሰዓት ከማደርሳችሁ መረጃዎች መካከል እጅ ልሰጥ የነበረው ኃይል ከአበባ ውስጥ ገብቷል። ይህንን በተመለከተ ድራማው ቀጥሏል። እጅ ሊሰጥ የተለያዩ ዝግጅቶች በመንግስት በኩል ተደርገው እጅ ለመስጠት ወደ ቦታው ሲንቀሳቀስ የነበረ በርካታ ኃይል በሌላ ኃይል ከበባ ውስጥ ገብቷል። አሁን ዝግጅቱ ተቋርጦ ይህንን ኃይል ከከበባ ለማውጣት የመንግስት ኃይል ለዚሁ ብርቱ ትግል እያደረገ ነው ተብሏል። ይህንን ጨምሮ በተለያዩ አካባቢዎች ያሉ ዝርዝር መረጃዎችን በዚህ ሰዓት የማደርሰው ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ ከተማው ዘርቆ የገባው ፋኖ ከሁለት ካምፖች ላይ ጥቃት ፈጽሟል። በዚህም ጉዳት ደርሷል። ከዚህ ባሻገር እንደዚሁ በተለያዩ አካባቢዎች የድሮን አሳና የድሮን ስምሪት እንዲሁም ደግሞ የድሮን ጥቃቶች መኖራቸውን የሚገልጹ መረጃዎችን ጨምሮ የተለያዩ ዝርዝር መረጃዎችን ይዣለው። ከማለዳ ጀምሮ በአምባሰል ተራሮች ላይ የተሰማራው የመንግስት ኃይል ሁለተኛ ቀኑ በያዘው ውጊያ ያለውን አጠቃላይ ሁኔታ በተመለከተም ዝርዝር መረጃ በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። ባለፈው አንድ መረጃ በዚህ መጋለጡ ይታወቃል። በዚህ ከተጋለጠ በኋላ በርካታ ሚዲያዎች እንደዚሁ ይህንን ዘገባ ሲያደርሱት ነበረ። የአርኤስኤፍ ሰልጣኞች በኢትዮጵያ በሚለው ከዚህ ጋር በተያያዘ ዛሬም እንደዚሁ ተጨማሪና አዲስ ዝርዝር መረጃ ይዣለው። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። የአርኤስኤፍ ወይም ደግሞ የሱዳኑ ራፒድ ስፔሻል ፎርስ ፈጥኖ ደራሽ ኃይል ሰልጣኞች በኢትዮጵያ ከሚለው ጉዳይ ጋር በተያያዘ ቀጠናዊ ወታደራዊ እንዲሁም ደግሞ ፖለቲካዊ የኃይል አስተላለፎች ጭምር ያለው ጉዳይ ነው። ይህን በተመለከተ ዛሬ ያለው መረጃ አዲስ መረጃ አድርሳችኋለሁ። እስከ መጨረሻው አብራችሁን ቆዩ። እንግዲህ ከዚህ ባሻገር ሀሳብ አስተያየቶቻችሁን ብዙዎቻችሁ አድርሳችኋል፣ በእጅጉ ነው የማመሰግነው። በተለያዩ አካባቢዎች የተፈጸሙ ግፍና ሰቆቃዎችን በተመለከተ እንደዚሁ መረጃዎችን አድርሳችሁኛል፣ በቪዲዮ የታገዙ መረጃዎችን ጭምር በእጅጉ ነው የማመሰግነው። የመንግስት ወታደሮች እንግዲህ ሰሞኑን የፈጸሙትን ጭካኔ የተሞላበትን ተግባር በተመለከተ ቤተሰቦቻቸው በአሰቃቂ ሁኔታ አሰቃቂ ሁኔታ የተገደሉባቸው ቤተሰቦች የሰጡትን ምስክርና የተመለከቱ መረጃዎችም እንደዚሁ እየወጡ ነው የሚገኙት። ብልታቸውን፣ ስስገላቸውን በቢላዋ ጭምር በመቆራረጥ የመንግስት ወታደሮች የገደሏቸው ንጹሃን ቤተሰቦቻቸው እንግዲህ ከቀብር በፊት ያዩትን በሰውነታቸው ላይ እየተመለከቱትን አጠቃላይ የሰውነት ሁኔታ በተመለከተ እንደዚሁ ይህንን አጋልጠዋል። በጥይት መገደል ክብር ነው። በጥይት መገደል እንደዚሁ ተገቢ ባይባልም እንኳን ክብር ያለው ሞት ነው በሚል ቤተሰቦቻቸው እንግዲህ የተፈጸመውን በአስክሬኑ ጭምር ያለውን አሰቃቂ ድርጊት እና ነውረኛ ስርዓት በመንግስት ወታደሮች ተፈጸመውን አጋልጠዋል። በጥይት ቢገድሏቸው ይሻል ነበር ነው የሚሉት። እንግዲህ ሞት እንኳ ይመረጣል እንደማለት ነው። በዚህ አስቸጋሪ ጊዜ ከዚህ ጋር እና ሌሎች ተጨማሪ መረጃዎችን እየተከታተላቸው አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። ከዛ በፊት እንግዲህ ትላንትና መነጋገሪያ ከነበሩት ጉዳዮች አንዱ የነበረው ጌታቸው ረዳ በዓለም አቀፉ ታዋቂ ሚዲያ አልጀዚራ ላይ ቀርቦ ያደረገው ቃለ ምልልስ ነው። ይህንም በተመለከተ እንግዲህ አሁን ካሉ የኢትዮጵያ ፖለቲከኞች መካከል ሚዲያዎች ላይ በሚቀርቡበት ጊዜ አነጋጋሪ፣ አወዛጋቢ እንዲሁም ደግሞ በርካታ ሰዎች ትኩረት ከሚስቡ ሰዎች መካከል ጌታቸው ረዳ ቀዳሚው ነው። ጌታቸው ረዳ እንግዲህ የህወሓት በነበረበት ጊዜም የፌደራል ባለስልጣን በነበረበት ጊዜም አሁንም እንደዚሁ ተመልሶ የአብይ አህመድ አማካሪ በሆነበት ጊዜ በሚዲያ የሚሰጣቸው ንግግሮች አወዛጋቢም እንዲሁም ደግሞ አነጋጋሪም ናቸው። በዛ ላይ የሀሳብ ፍሰቱም ጌታቸው ቀላል በቀላሉ የሚታይ አይደለም። የፖለቲካ እይታውም በዛ ላይ የቋንቋ ደረጃውም ጌታቸው ከፍ ያለ ነው። ከዚህ አንጻር እንግዲህ ጌታቸው ማስታወቂያ ሚኒስትር በነበረበት ጊዜ ከተናገራቸው ንግግሮች እና ኃላፊነት ከማይወስድባቸው ንግግሮች ጌታቸው በወቅቱ የኦሮሞና የአማራ ወጣቶች ያደርጉት የነበረውን ትግል በተመለከተ እሳትና ጭድ የሚል አገላለጽ መጠቀሙ ይታወቃል። የአዲስ አበባ ማስተር ፕላን እየተቃወሙ የኦሮሞ ወጣቶች እንዲሁም ደግሞ በተለያዩ አካባቢዎች በጎንደር በወቅቱ የነበረውን እንቅስቃሴ ቅንጅት በተመለከተ ጌታቸው ይህን ሲናገር ነበር። ለማንኛውም ጌታቸው ረዳ እንግዲህ ከትልቁ ሚዲያ አልጀዚራ ጋር ሄድ ቱ ሄድ ወይም ደግሞ ግንባር ለግንባር ፊት ለፊት ተብሎ በሚጠራው ፕሮግራም ላይ ቀርቦ ነበረ በዚህ ፕሮግራም አቅራቢ አዘጋጁ መሀዲ ሀሰን ነው የታዋቂ ፕሮግራም ነው ታዋቂ የዚህ ፕሮግራም እና ሙግት እና ክርክር አቅራቢ ነው ከዚህ ጋር ቀርቦ ነው ጌታቸው እንግዲህ ወደ ሀምሳ ወደ አርባ ዘጠኝ ደቂቃዎችን ቆይታ ያደረገው ፊት ለፊት ከተነሱ ጥያቄዎች እና ሙግቶች ጎን ለጎን የኢትዮጵያ ጉዳይ ሲነሳ በወቅታዊ ጉዳይ የተነሱ አንዳንድ ነጥቦችም አሉ በጎን ለጎን ከጌታቸው ባሻገር የኢትዮጵያን አጠቃላይ ሁኔታ የተመለከቱ ናቸው። በአጠቃላይ እንግዲህ በዚህ ክርክር የነበረውን አጠቃላይ ፕሮግራም ወደ አማርኛ ተመልሶም እንዲሁም ደግሞ ወደ በዛው ባለበት በእንግሊዝኛም ብዙዎቻችሁ እየተከታተላችሁ እንደሆነ ተስፋ አድርጋለሁ። እኔ በሶስት ከፍ እየተመለክቸዋለሁ። አንደኛው እንግዲህ በዚህ ክርክር ላይ የነበሩት ነጥቦች፣ ጌታቸው ረዳና ህወሀትን የተመለከተው አንደኛው የፕሮግራሙ ክፍል ነው። ሁለተኛው ደግሞ አብይ አህመድንና የአብይ አህመድን ፖለቲካ ና የፖለቲካ ሚና የተመለከተው ነው። በዚህ ጉዳይ ላይ እንግዲህ ከቀረቡት ሶስተኛው ደግሞ በቀሪው አጠቃላይ የኢትዮጵያ ፖለቲካ ላይ እየቀረበውና አጠቃላይ አሳ የተሰጠበትን ነው። በዚህ መሰረት እንግዲህ ጌታቸው ረዳ የቀረቡለትን ጥያቄዎች አከራካሪ ጥያቄዎች በተመለከተ ኃላፊነት ወስዶ ያልመለሳቸው በተዘዋዋሪ እየመለሳቸው አሉ። ከነዚህ መካከል እንግዲህ አብይ አህመድን ያስቀይማሉ ያላቸውን ጥያቄዎች ጌታቸው እንደዚሁ ለማለፍ ሲሞክር ይታያል። ቆይቶ ጋዜጠኛው መልሶ ሲሟገተውና ሲያስጨንቀው ደግሞ ያው በሌላ መንገድ መልሶ ይጠራቸዋል። የትግራይ ፖለቲካ ውክልናውንም ላለማጣት፣ የአብይ አህመድ ወዳጅነቱንም ላለማጣት ነው። እንግዲህ ጌታቸው ትናንት ሲሟገት ያመሻው አጠቃላይ ሲታይ ይዘቱ ነው። አብይ አህመድን ላለማስቀየም፣ እንዲሁም ደግሞ የትግራይ ፖለቲካ ውክልናውን ለማረጋገጥ በሁለት ጉዳዮች መካከል ጌታቸው እንግዲህ በዚህ ላይ ዥዋዥዌ ውስጥ ገብቶ ታይቷል። ሁለት ዛፍ ላይ በአንድ እግር እንደመውጣት ነው። አሁን ባለው ሁኔታ እንግዲህ የትግራይን ፖለቲካ ለማስከበር የጌታቸው እንደ ከሃዲ በሚታይበት የትግራይ ፖለቲካ ውክልናውን ለመያዝ እንግዲህ ያደረጋቸው ንግግሮች እንዲሁም ደግሞ አሁን የአብይ አህመድ የሰጠውን ስልጣንና የአብይ አህመድ ወዳጅነት ላለማስቀየም ነው። ጥያቄዎችን ለማለዘብም ሲሞክር ታይቷል። በስያ ያለሁ እንደ ዱሮ አልናገርም በሚልም ድሮ የተናገራቸውን ንግግሮች ኃላፊነት በተመለከተ በዚህ መንገድ ለማለፍ ሞክሯል። ጌታቸው እንግዲህ በትግራይ ጀኖሳይድ ተፈጽሟል ከሚለው እስከ መደመር መጽሐፍ ድረስ ጥያቄዎች ቀርበውለት በሁለት ዘመናት ሁለት አቋም ያሳየባቸውን ምላሾች ሰጥቷል። ጀኖሳይድ ተፈጽሟል ያልከው አንተነህ ተብሎ ለቀረበለት አዎ ተፈጽሟላል። እንግዲህ ከዚህ ጋር በተያያዘ ማን ነው የፈጸመው ተብሎ ሲጠየ፣ ጌታቸው ዙሪያ ሲዞር ዙሪያ ሲዞር አጠቃላይ ጦርነቱን ግን የመራው አብይ አህመድ ነው በሚል ደምድሟል። ለማንኛውም እንግዲህ በዚህ ጉዳይ ላይ የተመለከቱ ጀኖሳይድ የሚለውን ጉዳይ ዓለም አቀፍ ሚዲያዎች ጭምር ይህንን እንደ እውነታ እንዲወስዱት እየተደረገ ያለው ሂደት በዚህ ቃለ ምልልስ ውስጥ እንደ ሌላ ጉዳይ ጎን ለጎን የሚታይ ነው። ጌታቸው ረዳ ከዚህ ላይ እንግዲህ ሁለት ጉዳዮችንም አንስቷል። ይህም እንግዲህ ከዚህ ቃለ ምልልስ ላይ እንደ ታሪክ ሊወሰድ ነው። ጋዜጠኛው ጌታቸው ረዳ በአማራ ላይ የነሱ ታጣቂዎች የፈጸሙትን የጦር ወንጀል በተመለከተ ላነሳለት ጥያቄ የተናጠል ትዕዛዝ አልሰጠንም በአጠቃላይ ግን ኃላፊነት እንወስዳለን ብሏል ጌታቸው ረዳ በወሎ በጎንደር በሸዋ የህወሀት ታጣቂዎች ለስምንት ወራት አካባቢውን ተቆጣጥረው በነበረበት ጊዜ ለተፈጸሙ ግፍና ሰቆቃዎች ተናጠል ትእዛዝ ባንሰጥም ኃላፊነት እንወስዳለን ብለዋል። ይህም እንግዲህ በታሪክ ውስጥ የሚቀመጥ ነው። በትግራይ ላይም በአመራር ውድቀትና በአመራር ብቃት ማነስ ለደረሰው ቀውስ ኃላፊነት እንወስዳለን ብለዋል ጌታቸው። እንግዲህ ወልቃይትን በተመለከተም አስተዳደሩ መፍረስ አለበት የሚል አቋም ነው ሲያንጸባርቅ የነበረው። ይሄ እንግዲህ ከጦርነቱ በፊት የነበረውን ስታተስኮ ፕሪቶሪያ የፈረመው እሱ ነው ከፕሪቶሪያ ወደ በፊት ወደ ነበረው ሁኔታ መመለስ አለበት ከጦርነቱ በፊት የሚል አቋም ነው ያንጸባረቀው። ከኮሎኔል ደመቀ ዘውዱ ጋር የሚሰራው ለትግራይ ጥቅም ነው፣ ከአብይ አህመድ ጋርም የሚሰራው ለትግራይ ጥቅም ነው ሲል እንግዲህ ይህንን ተናግሯል። በዚህ ላይ ጋዜጠኛውና ደመቀ ዘውዱ እንግዲህ በዘር ማጥፋት እንደዚሁ ካሁን በፊት የወጣውን ሪፖርት አንስቶ ለማሳየት ሞክሯል። በዚህ በኩል እንግዲህ በቂ ምላሽ ያስፈልገዋል ከሌሎቹ ምሁራን አያይዞም እንዳብይ አማካሪነት የሚጠየቀውን ጥያቄ እንዳብይ አማካሪነት ሲመልስ እንደ ፖሊሲ ሜከር ወይም ደግሞ ህጋዊ ፖሊሲ አውጭ ስላልሆንኩኝ እንደ አማካሪነት የብሎ ጥያቄዎች ለመሸሽ ይሞክራል። ከዛ ባሻገር ደግሞ አያይዞም እንዳብይ አማካሪነት የሚጠይቀውን ጥያቄ እኔ እንደማስበው እኔ እንደማምነው እያለ ምላሽ ሲሰጥ ታይቷል። ይህ እንግዲህ አብይ አህመድ ላይ ያለውን አለመተማመን ጌታቸው ያሳያል። አማካሪነህ በዚህ ጉዳይ ላይ ጠቅላይ ሚኒስትሩ ተብሎ ሲጠየቅ እኔ እንደማስበው እያለ ነው የሚመልሰው። ስለዚህ ወይ አብይ አህመድ የሚሰራውን ጉዳይ እንደ አማካሪነቱ አያውቀውም ወይ ደግሞ አያምንበትም። ስለዚህ እኔ እንደማስበው፣ እኔ እንደማምነው ነው። ከዚህ መካከል እንግዲህ የቀይ ባህር ጉዳይ የአሰብ ጉዳይ የኢሳያስና የኤርትራ ጉዳይ ተነስቶለት እኔ እንደማስበው እያለ ነው ምላሽ የሰጠው። በዚህ ቃለ ምልልስ እንግዲህ አማራን በተመለከተ የተነሱ ጉዳዮች መካከል የእነ ጌታቸው ረዳት ታጣቂዎች የፈጸሙት የጦር ወንጀል ፋኖ አሁንም ውጊያ ላይ ስለመሆኑና ተኩስ ውጊያ ስለመኖሩ የተነሳው ጉዳይ አሁንም ጦርነት መኖሩን እንደዚሁ እንግዲህ በዚህ ቃለ ምልስ ላይ ከተነሱት ጉዳዮች ነው። ሌላው የወልቃይት አስተዳደርን በተመለከተ አሁንም ይህንን ጉዳይ በዚሁ ላይ ተነስቷል። ኤርትራን በተመለከተ በተለያዩ አቅጣጫዎች እንግዲህ ጥያቄዎች ተነስተዋል። አንደኛው በተለይ ከኤርትራ አብይ አህመድ አሁን በተደጋጋሚ ካነሳው የቀይ ባህር ጉዳይ ጋር በተያያዘ የኢትዮጵያና ኤርትራን ጉዳይ የተከታተሉ የኦስሎ ፕሮፌሰር ጭምር አስተያየት የሰጡበት ነው። ኤርትራ የተለያዩ ሚሊሻዎችን ታሰለጥናለች፣ አብይ አህመድን የሚቃወሙ ታስታጥቃለች። ከነዚህ መካከል የአማራ ሚሊሻ በሚል ፋኖን እና ቲፒኤልፍን በዚሁ ቃለ ምልልስ ላይ አንስተዋል። አብይን በተመለከተ ደግሞ አብይ አህመድ አሁን እንግዲህ ታላቅ ኢትዮጵያ ያደርጋለሁ በሚለው መንገድ ላይ ያለውን አጠቃላይ ሁኔታ በተመለከተ በተጋባዥ ፕሮፌሰሩም ጭምር የተሰጠው አስተያየት አለ። ተጋባዥ ፕሮፌሰሩ አብይ አህመድ ኢትዮጵያን ታላቅ አድርጋለሁ ቢልም ግን ከቀደሙት ነገሮች የተለየ ነገር እያደረገ አይደለም፣ አዙሪት ውስጥ ነው ያለው፣ ጦርነት አለ በሚል የኢትዮጵያን ሁኔታ በዛ መንገድ ገልጸውታል። ተጋባዥ ጋዜጠኞች መካከል እንግዲህ እና የአዲስ ስታንዳርዷ ጸዳለ ለማ እየታቸው ረዳን የሞራል ጉዳይ የለብህም ወይ አሁን ከአብይ አህመድ ጋር ለመስራት እንደዚሁ ብለዋለች። በአጠቃላይ እንግዲህ በዚህ ቃለ ምልልስ ላይ እናንተ የተመለከታችሁት እንዳለ ነው በእኔ ምልከታ አሁንም የቀረቡ የተፈጸሙ የጦር ወንጀሎች በሙሉ እንዳልተዘጋ ፋይላቸው ጌታቸውም ያምናል አብይም በዚህ መንገድ ነው እየሄደ ያለው ጉዳዩ በንጥልጥል ላይ እንደሆነ አልጀዚራ ለማሳየት ሞክሯል ጌታቸው ረዳ በትግራይ ጀኖሳይድ ተፈጽሟል አለውም እሱም ተጠያቂ የሆነ የለም በአማራ ላይ ጀኖሳይድ እና የጦር ወንጀል ተፈጽሟል እሱም ተጠያቂ የሆነ የለም በአጠቃላይ ጉዳዩ በንጥልጥል ላይ እንዳለ የትላንቱ ቃለምልልስም ለአለም አሳይቷል ለማንኛውም በዚህ በኩል እናንተ የተሰማችሁን አስተያየት ልታደርሱ ትችላላችሁ ወደ መረጃዎቹ ነው የሚሄደው ወደ መረጃዎች ሲሄድ ወደ መቀሌ የሚወስደን መረጃ ነው የማስከትለው በመቀሌ ዩኒቨርሲቲ አቅራቢያ ማታ ማርታ ተብሎ የሚጠራው አደባባይ አካባቢ አመሻሹን ወደ ማታ አካባቢ ፍንዳታ ደርሷል በፍንዳታው እንግዲህ ከተማው ውስጥ ከፍተኛ ድምፅ ይሰማ ነበር ነው የተባለው የቦምብ ፍንዳታው ሰዎች በሚዘዋወሩበት ቦታ ላይ የፈነዳ ቢሆንም በሰዎች ላይ እስካሁን የደረሰ ጉዳት የለም ነው እየተባለው ከዚህ ጋር በተያያዘ ከፍተኛ ፍንዳታ ነው የተሰማው ይህም ድንጋጤ ፈጥሯል አንዳንዶቹ እንደውም ከአውሮፕላን የወደቀ ቦምብ ነው ሌሎቹ ደግሞ ምንድን ነው በሚል ከተማ ውስጥ ወትሮም በቋፍ ላይ ያለው ህዝብ ድንጋጤ ውስጥ ገብቶ እንደነበር ነው ፖሊስም ከጉዳዩ ጋር እስካሁን ያለው ነገር የለም ወደ በዚህ ሰዓት ካስቋቸው መረጃዎች መካከል ዋናው መረጃ አንዱ አር ኤስ ኤፍ በኢትዮጵያ የሚለው መረጃ ነው። እንግዲህ የሱዳኑ ፈጥኖ ደራሽ ኃይል ወይም ደግሞ ጀነራል መሐመድ ደጋሉ ይመራው ወታደራዊ ስልጠና መጀመሩ እና የስልጠና መርሃ ግብር እየተከናወነ የሚሆኑን የሚገልጹ መረጃዎች ናቸው የወጡት። ይህን አጋልጠዋል በይፋ። እንግዲህ ወታደራዊ ስልጠና መጀመሪያ ስልጠና መጀመሩ የሚገልጸው መረጃ በኢትዮጵያ ምዕራብ ቀጠና ምዕራብ ኢትዮጵያ ቤኒሻንጉል ጉምዝ ክልል መንጊ ወረዳ ዳቦስ ወንዝ አቅራቢያ ትልቅ ወታደራዊ ማሰልጠኛ እየተዘጋጀ መሆኑ እንግዲህ የኢትዮ ፎከስ የመረጃ ምንጮች ባለፈው ማጋለጣቸው ይታወቃል። ዛሬ ደግሞ እንግዲህ ወታደራዊ ማሰልጠኛው በጀነራል ጌታቸው ጉድና የሚመራ ቡድን አስጎብኝነት ከአረብ ኤሚሬትስ የመጡ የሎጂስቲክና የመሳሪያ አቅራቢዎች ባሉበት ዝግጅት መኖሩ ነበር ባለፈው ተዘግቦ የነበረው። እንግዲህ ድርጊቱ ቀጠናዊ ወታደራዊ፣ ፖለቲካዊ ጣልቃ ገብነቶች መገለጫ እንደሆነም ጭምር ተዘግቧል። ከዚህ ጋር በተያያዘ የህዳር 15 2018 ባለፈው ሰኞ ማለት ነው 56 ተሽከርካሪዎች እንደዚሁ ምልምል ወታደሮችን ሰልጣኞችን ይዘው ረቡዕ ዕለት እንደዚሁ በ17 ማለት ነው ሰባ ተሽከርካሪዎች ምልምል ወታደሮችን ጭነው ወደዚህ አካባቢ ሲንቀሳቀሱ መመልከታቸውን የመረጃ ምንጮች ገልጸዋል። ተሽከርካሪዎቹ ጃፓን ሰራሽ ትራከሮች ሲሆኑ በአረብ ኤሚሬትስ ያቀረበቻቸው እንደሆኑ ነው የመረጃ ምንጮቹ የገለጹት። ለዚህ አገልግሎት እንግዲህ ሁለት ሺህ እነዚህ ትራከር ተሽከርካሪዎች ለኢትዮጵያ ከአረብ ኤሚሬትስ እንደዚሁ ተልከዋል። ከነዚህ ውስጥ አሁን መቶ ሀያ ስድስት የሚሆኑት ወደ አገር ውስጥ ገብተዋል ነው የተባለው። አረብ ዩናይትድ አረብ ኤሚሬትስ ወይ ደግሞ የተባበሩት አረብ ኤሚሬትስ ከመቶ ሀያ ስድስት ተሽከርካሪዎችን አስገብተዋል። የመረጃ ምንጩ ከ6500 በላይ የሚሆኑ የመጀመሪያ ዙር ሰልጣኞች ስለመጓጓዛቸው ነው ወደ ዳቦስ ወታደራዊ ማሰልጠኛ የተገለጸው። ምልምል ሰልጣኞቹ ውስጥ የውጭ ሀገር ዜጎች እንደሚገኙበት የገለጹት የመረጃ ምንጮች ከየት ሀገር የመጡ የሚለውን ግን ለማወቅና ለማረጋገጥ አልተቻለም ነው የሚሉት። ዩናይትድ አረብ ኤሚሬትስ እስካሁን በፊት እንደሚታወቀው ለፈጥኖ ደራሽ ኃይሉ ከኮሎምቢያ ከኒጀር ከደቡብ ሱዳን ከኢትዮጵያ ከሱማሊያ ከምዕራብ አፍሪካ ሀገራት ከመካከለኛው ምስራቅ አፍሪካ ሀገራት እና ከላቲን እና ካረቢያን ሀገራት እንደዚሁ ታጣቂና ወታደሮችን እያሰለጠነች የወር ደሞዝ ወይ ደግሞ ቅጥረኛ ወታደሮችን ወደ አካባቢ ስታስገባ መቆየቷ ይታወቃል። ምናልባት ከነዚህ ሀገራት የመጡ ሊሆን ይችላል ሰልጣኞቹ ነው የተባለው። በኢትዮጵያ በኢትዮጵያ መከላከያ ሰራዊት መኮንኖችን በዚህ ጉዳይ ላይ ወደ አረብ ኤሚሬትስ በተመላላሽ በመሄድ ስልጠናና ተዛማጅ ጉዳዮች አመቻች ኮሚቴ መንቀሳቀሱና ተጠሪነቱ ለጀነራል ጌታቸው ጉድና መሆኑንም ወታደራዊ መረጃ ምንጮቹ ገልጸዋል። ይህንን በተመለከተ ተጨማሪ መረጃዎች እንደደረሱኝ ወደ እናንተ የማደርስ ይሆናል። ወደ ሌሎች መረጃዎች ስንቀጥል በዚህ ሰዓት እንግዲህ ከያስኳቸው መረጃዎች መካከል ወደ ወለጋ የሚወስደን መረጃ ነው። ይህ መረጃ እንግዲህ አስቂኝም እንዲሁም ደግሞ እንግዲህ የአጋጅ ታጋሽ ድራም አይነት መረጃ ነው። እስኪ ተከታተሉት። በወለጋ እንግዲህ ሆሩ ጉሩ ወለጋ ዞን፣ ከዛ በፊት አንድ ሌላ መረጃ ላድረስ። ሆሩ ጉሩ ወለጋ ዞን ዋና አስተዳዳሪ መሬሳ ፊጨ አጃቢዎቹ መገደላቸው ተገልጿል። እሱ ሩጦ አምልጧል። ህዳር 12 ነው ይሄ የሆነው ህዳር 12 2018 ዓ ም ተረፋ አዷ አራት ሰዓት ገደማ ከዞኑ ዋና ከተማ ሻምቦ አቅራቢያ ሆሮ ሁሉቆ ወረዳ ለመስክ ጉብኝት የዞኑ አስተዳዳሪ ፖሊሶች፣ በሚሊሻዎች እንዲሁም ደግሞ በልዩ ኮማንዶች ታጅቦ እንቅስቃሴ ላይ በነበረበት ሰዓት ነው ታጣቂዎቹ ጥቃት በመክፈት አጃቢዎቹን፣ ሌሎች የሚሊሻዎች እና ጥበቃ ፖሊሶቹን በመግደል እሱን ያሯሯጡት። የዞኑ አስተዳዳሪ መሬሳ ፊቴ በቆሎ ማሳ ውስጥ ገብቶ ነው እያመለጠው በዚህ መንገድ አጃቢዎቹ እና ጥበቃዎቹ ህይወታቸው አልፎ እሱ ግን ተርፏል፣ ነው እየተባለው ወደ አጋች ታጋች መረጃው ነው የሚሄደው። ይሄ መረጃ እንግዲህ አስቂኝም ነው፣ ለብዙዎቹ ማስተማሪ የሚሆን ነው። በጃል ሞሳ የሚመራው የኦነግ ኃይል እጅ ለመስጠት ድርድር ጀምሯል በሚለው የሚጀምረው መረጃ ጃል ሞሳን ለመቀበል በጃል ሰኝ፣ ጃል ሰኝ አሁን የኦሮሚያ ጸጥታ ቢሮ ከፍተኛ ሹም ነው። ጃል ሰኝ በኪረም ወረዳ ላይ የባለስልጣናት በሪያርደው እንዲቀበሉትና ይህን እንዳመቻችሁ ትእዛዝ ይሰጣል ጃልሰኝ። ጃል ሞሳ ደግሞ ታጣቂዎቹን ከተለያዩ ጫካዎች ሰብስቦ ወደዚህ ቦታ እንግዲህ እንዲቀበሉት እንቅስቃሴ ይጀምራል። ይህንን እየሰማው የነጃል መሮ ቡድን እንግዲህ ብርቱ ውጊያ ከፍቶበታል። ብርቱ ውጊያም ሲያደርጉ ነበር እየሰነበቱት። ጃልሰኝ እጅ ሰጥቶ ከተሾመ በኋላ ስምንት የኦነግ ጃል ወይም ደግሞ የኃይል መሪዎች ጋር እያስተባበረ አሁንም የተለያዩ ፍላጎቶች እንዲያስፈጽሙ ያደርጋል። እንግዲህ አሁን በወጣው መረጃ በጃል ሞሳ ጦር ጊዳ አያና ወረዳ ላይ ሊገባ የብልጽግና ባለስልጣናት ለመቀበል አስር በሬ አርደው ዝግጅት ላይ በተሰናዱበት በዚህ ሰዓት በጃል ሞሳ ጦር ላይ የነጃል መሮ የምራበዝ የሚባለው ኃይል በተለይ በነ ጃል ጀመራና በነጃል መርጋ ያለው የሚመራው ኃይል ከበባ ውስጥ አስገብቶታል። ይሄ ለመንግስት እጁን ሊሰጥ ሲንቀሳቀስ የነበረውን የጃልሞሳን ኃይል ነው እየተባለው። ይህንን ተከትሎ እንግዲህ እጅ አትሰጡም እዚሁ ታልቃላችሁ በሚል የነ ጃል መሮ ጦር በተለይ ጃል መርጋና የጃል ጀመራ ኃይል ከበባ ውስጥ አስገብቶታል። ይህንን ኃይል የመንግስት ኃይልም የተሰናዳውን ዝግጅት ጥሎ የጃልሞሳን ኃይል ከከበባ ለማውጣት ከባድ ውጊያ ተከፍቷል ነው እየተባለው በኋላ ጥቃት ከዚህ በኋላ እንግዲህ ጥቃቱን በተመለከተ ተጨማሪ መረጃዎች እንደደረሱኝ አደርሳችኋለሁ። ውጊያ እየተደረገ ያለው ኤጀሬ ተብሎ በሚጠራ ቦታ ላይ ነው። ከጊዳያና ወረዳ ወረዳና ከኪረም ወረዳ በሙሉ የተሰበሰበው የጃልሞሳ ኃይል ወደ እጅ ለመስጠት ወደ ዝግጅት ቦታው ሲሄድ ከበባ ውስጥ የገባው ኤጀሬ ተብሎ የሚጠራ አካባቢ እንደሆነ የአካባቢ የመረጃ ምንጮች ገልጸዋል። እንግዲህ ከዚህ ጋር በተያያዘ በጃልሰኝ የሚመራው ቡድን ስምንት ጃሎችን ያስተባብራል። ጃልሰኝ የመንግስት የብልጽግና ተሿሚ ሆኖ የጃልሰኝ ቡድን ውስጥ የሚባሉት አንዱ ጃል ሞሳ ነው። ዛሬ እንግዲህ ከበባ ውስጥ የገባው ከዚህ ቀደም ብሎ ደግሞ ከሁለት ቀናት በፊት በመተከል ቡለን ወረዳ በኩጂ ቀበሌ ጥቃት የፈጸመው ጃል ቃንቄ ተብሎ የሚጠራውም እንደዚሁ በጃልሰኝ ከሚመሩት ጃሎች መካከል ይገኝበታል። ወደ ሌሎች መረጃዎች ይሄዳለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅር ህጋዊ አደረጃጀት አይደለም በሚል እንዲፈርስ ህወሀት ውሳኔ ያሳልፏል። ማህተሙም እንዲያስረክቡ እንደዚሁ የቤተክርስቲያን አስተዳዳሪዎች ላይ ኮማንደሩ የፖሊስ ኮማንደሩ ደብዳቤ ጽፈዋል። ይሄ እየሆነ ያለው እንግዲህ ባለፈው በግንቦት በነበረው የእርከበ ካህናት ጉባኤ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በራያ ስድስት ወረዳዎች የሚገኙ ሁለት መቶ አስር አብያተ ክርስቲያናት በአንድ ሀገረ ስብከት እንዲቋቋሙ ከተወሰነ በኋላ አሁን ህወሀት ይህንን እያፈረሰ ነው የሚገኘው። ለዚህ እንግዲህ የተጻፈው ደብዳቤ ላይ የፖሊስ ኮማንደሩ ለቤተክርስቲያኖቹ የጻፉ ደብዳቤ ላይ በአጭሩ እንግዲህ ትርጉም ከትግረኛ ወደ አማርኛ የተመለሰውን ላደርስላችሁ። ወደ አለማጣ ከተማ እንግዲህ በአለማጣ ከተማ የሚገኙ አብያተ ክርስቲያኖች እና ሰበካ ጉባኤ አመራሮች ጻፈው ደብዳቤ ነው። እንግዲህ ይህንን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በተደጋጋሚ የሚቀርቡ ዘገባዎች ላይ ምን ምላሽ እየሰጠች ነው የሚለው እስካሁን ድረስ እዚህ ግባ የሚባል ምላሽ እየሰጠች አይደለም። ጉዳዩ ህጋዊ ያልሆነ ማህተም እንድታስረክቡ ይላል። ህጋዊ የሆነ አሰራር እንድትከተሉ ይላል። ፖሊስ ነው ለቤተክርስቲያኗ እየጻፈው። ሁላችሁም ልብ በሉ። ከላይ እንደተጠቀሰው አላማጣ ከተማ አስተዳደር በትግራይ ግዛት ስር ያለ መሆኑ እየታወቀ በክልላችን የታወጀው ጄኖሳይድ ጦርነት ሰበብ ተደርጎ በህገ መንግስቷ አንቀጽ 47 አስተዳደር አከላለል መሰረት ያደረገ የትግራይ ክልል ስር እያለ ወራሪዎች ምቹ አጋጣሚ መጠቀም የቤተክርስቲያን መሪዎች ከሃይማኖታዊ መስተጋር በመውጣት ወደ መንግስት አስተዳደር እጃቸውን አስገብተው በስልጣናቸው ተጠቅመው በትግራይ ክልል ግዛት በደቡብ ማይጨው ሲተዳደር የነበረው ሃይማኖታዊ ተቋም ወደ ሰሜን ወሎ ራያ ሀገረ ስብከት ብለው በመሰየም ግልጽ የሆነ የህግን ጥሰት ወንጀል ፈጽመው ከአምስት ዓመት በላይ ካለአግባብ ሲያገለግሉ ቆይተዋል ይላል። እንግዲህ ቤተክርስቲያኗን በመቃወም ነው። በመሆኑም እንግዲህ ይህንን በተመለከተ ረዘም ያለ ነው ጽሁፉ። ብዙ የጸጥታ ጉዳይ ነው። ሶስት ነገሮችን እንዲያከናውኑ ለቤተክርስቲያን ሰበካ መሪዎቹ ኮማንደሩ ደብዳቤ ጽፈዋል። አንደኛው ሁሉም የቤተ ክርስቲያኖች አስተዳደራቸው የትግራይ ክልል ዞን እና ወረዳ ስር ስለሆነ አለማጣ ከተማ ላይ የሚገኙ ቤተ ክርስቲያኖችና በትግራይ ክልል ስር ወደ ደቡባዊ ትግራይ ማይጫው ሀገረ ስብከት ማህተማቸውና ሰነዳቸውን እንዳስረክቡ የሌላ ክልል ስለሆነ፣ ይህ መንግስታዊ ደብዳቤ የደረሳችሁ ቤተ ክርስቲያኖች አሰራራችሁን ልትቀይሩ ይገባል። ክልላችን አስተዳደር ከክልላችን አስተዳደር ውጭ ነን ካላችሁ ወታደራዊ እርምጃ እንወስዳለን ይላል። ሁለተኛው እኛ እንደ መንግስት አካላት ሃይማኖታዊና መንግስታዊ ሊኖር የሚገባው አሰራር ሰው በሰውነቱ ተከብሮ በሰላማዊ መንገድ የስራ ድርሻው መብቱን ሳይጋፋ እኩል ተከባብሮ ሊሰራ ይገባል ብለን እናምናለን። ይሄ ካልሆነ ግን ደግሞ ወደ መጨረሻው ህግ ማስከበርና ስምሪት የምንሄድ መሆኑ ይታወቅ ይገባላል። ሶስተኛው ቤተክርስቲያኖች ወደ ትክክለኛ ሃይማኖታዊ አስተምሮ ስብከቱ ውጭ ለህዝብ የሚያሸብሩ የሚያስደነግጡና አላስፈላጊ ረብሻ የሚፈጥሩ አውደ ምዕረቶች ይሁን ቤተክርስቲያን የጸጥታ ችግር የሚፈጥሩ ከሆነ ኃይል አሰማርተን እናስራለን እንደበድባለን፣ ነው የሚለው። እንግዲህ እርምጃ እንወስዳለን ብሏል። ይህን የጻፈው ፖሊስ ኮማንደር ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ የትግራይ መንበረ ሰላማ ተብሎ የሚጠራ የህወሀት የሃይማኖታዊ ቡድን መዋቅሯ ሲፈርስ እስካሁን ድረስ ምንም የተናገረችው ነገር የለም። ይሄ ደብዳቤ እንግዲህ የሚያሳየው ይሄ ነው። ይሄ ደብዳቤ የጻፈው ኮማንደር አብረሃ ይባላል። የአለማጣ ከተማ ሰላምና ጸጥታ ዘርፍ ኃላፊ መሆኑን የተገለጸው ለትግራይ አርሚ 24 ኮር 3 አሞራ ክፍለ ጦር ለከተማው የሚገኙ የጸጥታ ኃይሎች አለማጣ ከተማ የሚሊሻ ጽህፈት ቤት፣ ለአለማጣ ከተማ ፖሊስ እና ለአለማጣ ከተማ ከንቲባ በግልባጭ ተጽፏል። ከዚህ ባሻገር የህወሓት ታጣቂዎች ደግሞ ትላንትና እንደዚሁ በከተማው ውስጥ የተለያዩ ወንጀሎችን ሲፈጽሙ ነው እያመሹት። ከነዚህ መካከል አለማጣ መናሃሪያ ሰሞኑ እንግዲህ የህወሓት ታጣቂዎች መቆጣጠራቸውን ተከትሎ የጦር መሳሪያ ዝውውርና የጦር መሳሪያ ጭነት ምቹ ሁኔታ ተፈጥሮላቸዋል ነው የተባለው። ትላንትና የህወሓት ሁለት ከፍተኛ የዞን አስተዳዳሪዎች ንጉሳ አበጀ ኮረም እንዲሁም ደግሞ ዝናቡ ገብረመድን አለማጣ አለማጠ ህዝብ ሰብስበው እንግዲህ ሁሉንም ተቋማት ከታሳሳ አንድ ጀምሮ ሙሉ በሙሉ እንድትቆጣጠሩ እና ለህዝብ እንድታስረክቡ ኮማንድ ፖስቱንና የአማራ አስተዳደርን ሙሉ በሙሉ እንድታፈርሱ የሚል ትእዛዝ ሰጥተዋል። እንግዲህ ሁለቱ ይህን ያሉት ንጉሳ በጀንና ዝናቡ ገብረመድን መድን ኮረምና አለማጣ ላይ ነው። የኮማንድ ፖስቱ ጊዜው አብቅቶለታል፣ ጊዜው አብቅቷል። ራሱ የማይወጣ ከሆነ ራሱ ያውቃል የሚወሰድበትን፣ የሚል ማስጠንቀቂያ ሰጥተዋል። ከምሽቱ ሁለት ሰዓት ላይ ህወሃት ታጣቂዎች አለማጣ ከተማ አብርሃሮብስ አብርሃሮብስ ተብሎ የሚጠራ የንግድ ባንክ ሰራተኛን አግተው ወስደዋል። በተመሳሳይ ኮረም ከተማ ከምሽቱ ሶስት ሰዓት ላይ የትምቢዮ ቤተክርስቲያን አስተዳዳሪ ቀሲስ ናየው ደርበው ታግተው ተወስደዋል በህወሃት ታጣቂዎች። ሌላው መረጃችን እንግዲህ በኦሮሚያ ክልል የነፍሶ ወከፍ እያንዳንዱ ሰው ለምን ጉዳይ እንደታወቀ የማይታወቅ ገንዘብ እንዲከፍል እየተጠየቀ መሆኑ ነው የተገለጸው። ገንዘብ ክፈሉን እንባላለን፣ ደረሰኝ አይሰጡንም። በዚህ ህዝቡ ችግር ላይ ወድቋል። በነፍስ ወከፍ ከ4000 እስከ 25000 ብር ድረስ ነው ሰዎች እየተጠየቁ ያሉ። የተጠየቀው ገንዘብ በኃይል ለመቀበል ደግሞ ኢካቸና ሲርና ረፒዮላ ተሰማርተዋል፣ ስምሪት ወስደዋል። አበላቸውንም እንደዚሁ ከዚሁ ላይ ተቀንሶ ነው የሚሰጣቸው። ሁሉንም ሰው እያስገደሉ ይህን ያክል ገንዘብ ይቀበላሉ ነው ያሉት። ደረሰኝ የለውም። እንደ አንዳንድ አካባቢዎች አካባቢ ተጠየቁ፣ የኦሮሚያ ብልጽግና ባለስልጣናት ለህዝብ ልማት ነው የሚል ምላሽ ነው እየሰጡት። ወደ ሌሎች መረጃዎች ስንሄድ ወደ አሮሲ የሚወስደን መረጃ ነው የሚያስከትለው። በአሮሲ ሆንቆሎ ዋቢ ወረዳ በእርሻ ስራ ላይ የነበሩ 15 ሰዎች ታግተው ተወስደዋል። ህዳር 16 2018 ነው ታግተው የተወሰዱት። እስከዛሬ እንግዲህ ያሉበት አልታወቀም። ዛሬ ሶስተኛ ቀናቸው ነው። ሆንቆሎ ዋቢ ወረዳ ሌቀቅሳ ቀበሌን በተመሳሳይ እንደዚሁ ሸርካ ወረዳ ሄላ ዘባባ ቀበሌ፣ ጉና ወረዳ ኖኖ ጃዊ ቀበሌ ባለፈው ከጥቅምት አጋማሽ እስካሁን ድረስ ብቻ ከ65 በላይ የኦርቶዶክስ እምነት ተከታዮች መገደላቸውን ነው ከአካባቢ የወጡ መረጃዎች የሚያሳዩት። ጉዳዩ ዓለም አቀፍ መነጋገሪያ ሆኗል። ወደ ግንባር መረጃዎች ነው የሚሄደው። ወደ ግንባር መረጃዎች ሄዶ ወደ አንኮበር የሚወስድን መረጃ ነው የማስከተለው በአንኮበር አልዩ አምባ ከተማ በተኩስ እየተናጠች ነው ከተማዋ በዚህ ሰዓት የሚል መረጃ ነው። ፋኖ ከማለዳ ጀምሮ ወደ አልዩ አምባ ከተማ አንኮበር ማለት ነው በመግባቱ በመግባት ጥቃት ከፍቷል። በጥቃቱ የአድማ ብተናና የሚሊሻ ካምፖች ላይ ጉዳት ደርሷል። አሁን ፋኖ ከተማውን ተቆጣጥሮ ይገኛል። በካምፖች ላይ በተፈጸመ ድንገተኛ ጥቃት የተጀመረ ውጊያ እስከዚህ ሰዓት ድረስ መቀጠሉን የሚገሉት የመረጃ ምንጮች መደበኛ ውጊያ ተጠናክሮ ቀጥሏል ከባድ ውጊያ እየተደረገ ነው ይላሉ። አንድ አይን ማኝ ደግሞ ስምንት የሚደርሱ የመንግስት ወታደሮች ዩኒፎርም የለበሱ አስክሬን ያድማ ብተና ማለት ነው ወድቀው መመልከታቸውን በካምፕ አካባቢ ገልጸው፣ ሁለተኛ ከሁለት ቀናት በፊትም በዚሁ አካባቢ አንድ የፋኖ አመራርና አጃቢዎቹ በሞተር ብስክሌት ሲሄዱ በመንግስት ጸጥታ ኃይሎች ጥቃት ተፈጽሞ እንደዚሁ ሞትና ቁስለኛ ሆነዋል። ያንን ታሳቢ ማድረግ ነው ዛሬ ፋኖ ዘመቻውን እያደረገው ነው እያሉት ዝርዝር መረጃዎቹ ተጨማሪ እንደደረሱኝ ወደ እናንተ የማደርስ ይሆናል። ወደ አምባሰል የሚወስድን መረጃ ላስከትል። በአምባሰል ተራሮች እንግዲህ ከዛሬ በተለይ በመርሳ ትይዩ በሚገኙ የአምባሰል ተራሮች ጎርባ ተብሎ በሚጠራው አካባቢ ከማለዳ ጀምሮ ከባድ ውጊያ እየተደረገ መሆኑን መረጃዎች ጠቁመዋል። ከመርሳ የገባ የመንግስት ኃይል ጋር ነው ውጊያ እየተደረገ ያለው። የመንግስት ኃይል ጎርባ የተባለውን ቦታ ለመያዝ የተንቀሳቀሰው ከመርጌሳ ከመርሳ ከተማ ነው። ጥርጊያና ጠዶት ተብሎ ከሚጠሩ ሁለት አቅጣጫዎች ፋኖ ያጸፋ ምላሽ ሰጥቷል። በአካባቢው ውጊያ እየተደረገ ነው። እስከዚህ ሰዓት ድረስ ከማለዳ ጀምሮ የደረሰው ጉዳት በዝርዝር አልታወቀም። መረጃው እንደደረሰኝ ወደ እናንተ አደርሳለሁ። ሌላው አምባሰል ተራሮች ግሸን እስከ ተሬ በተደረጉ ውጊያዎች ትላንትና ከባድ ወታደራዊ ኪሳራ መድረሱ ይታወቃል። ግሸን ተራራ በተለይ ጅብ ጉዶ በተደረገው ውጊያ የደረሰውን ዝርዝር ጉዳት በተመለከተ በፋኖ በኩል የወጣ መረጃ አለ። ፋኖ እንግዲህ በዚህ ቦታ ላይ በተደረገ ውጊያ ሀምሳ በላይ መንግስት ወታደሮች ሙትና ቁስለኛ ሲሆኑ አንድ ሺ አምስት መቶ በላይ ተተኳሽ የድሽቃ የብሬን እና የክላሽንኮቭ ተተኳሾችን በእጀ ገብተዋል ብሏል። ማረጉ ያልታወቀ አንድ ወታደራዊ አዛዥም ትላንትና በዚህ አካባቢ በነበረው ውጊያ ጉዳት አስተናግዷል። የሞት ጉዳት ነው የተባለው። ወደ ሌሎች መረጃዎች ስንሄድ ወደ አዊ ዞን የሚወስደን ነው። በአዊ ዞን ጅባራ ከተማ አቅራቢያ ምርከታና ዣንከታ ተብሎ በሚጠሩ አካባቢዎች በተፈጸመ ድንገተኛ ጥቃት ወታደራዊ ኪሳራ ደርሷል። የደረሰው ወታደራዊ ኪሳራ በዝርዝር አልታወቀም። ሌላው የሰው አልባ አውሮፕላንና የድሮኖች ስምሪትን በተመለከተ ነው። በምዕራብ ጎጃም ሶስት ወረዳዎች ላይ ከማለዳ ጀምሮ የድሮን ስምሪትና ቅኝቶች እየተደረጉ መሆናቸውን የአይን እማኞች ገልጸዋል። አንደኛው ደጋዳሞት፣ ሁለተኛው ቋሪት፣ ሶስተኛው ደንበጫ። በእነዚህ አካባቢዎች ተከታታይ የድሮን ቅኝቶችና ሰሳዎች እየተደረጉ ነው። ከማለዳ ጀምረው በተለይ ደጋዳሞት በድግግሞች ነው ድሮኖቹ ሲመላለሱ የነበረው ብለዋል። ተጨማሪ መረጃዎችንም እንደዚሁ ይዤ መጣ ይሆናል። ማርገር ቫይረስ ምክንያት የአንድ ካህን ህይወት አለፈ የሚል መረጃ ወደ እናንተ ላድረስ። በጅንካ ቤተክርስቲያን አገልጋይ እየነበሩ አንድ ካህን በማርበርግ ቫይረስ ህይወታቸው አልፏል። እንግዲህ ከዚህ ቀደም ብሎ በሆስፒታሉ ጅንካ ሆስፒታል፣ አንድ ዶክተር፣ አንድ ነርስ እና ባለቤቱ ወንድም፣ ደግሞ ሌሎች ስድስት ሰዎች ህይወታቸው ማለፉ ይታወቃል። አሁን በጅንካ አካባቢ በዚህ ቫይረስ ህይወታቸው ያለፉ ሰዎች የዛሬውን ካህን ጨምሮ ወደ ዘጠኝ ደርሰዋል፣ ሐኪሞቹን ጨምሮ ማለት ነው። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ